46 ባለአንድ መኝታ ቤት አያት 49 ጋር ለመኖሪያ የሚችው የሆነ አካባቢ በዘመናዊ መንገድ የተሰራ ጽድትና ጥንቅቅ ብለው ያለቀለት 58 ካሬ ሜትር 3 ሚሊዮን 500 ሺ የሚሸጥ። 3 ሚሊዮን 500 ሺ የሚሸጥ። 46 ኮንዶምኒየም አያት 49 46 ላይ ለመኖሪያ የሚችው የሆነ አካባቢ ጽድትና ጥንቅቅ ብለው የተሰራ ይሄኛው ባኞ ቤት ነው፣ ባኞ ቤቱ ስለተቆለፈ ነው። ሀያት 49 46 ላይ በልዩ ሁኔታ የተሰራ እንዳያመልጣችሁ፣ ፈጥናችሁ የራሳችሁ አድርጉ። ለመኖሪያ የሚችው የሆነ አካባቢ 3 ሚሊዮን 500 ሺ የሚሸጥ ባለአንድ መኝታ ቤት ሀምሳ ስምንት ካሪ ሜትር ነው ለመኖሪያ ምቹ የሆነ አካባቢ ቀሬዳ አምስት መቶ ሺህ ቀሬዳ አለበት። መሸጫ ዋጋ 3 ሚሊዮን አምስት መቶ ሺህ አንደኛ ፎቅ ላይ ለመኖሪያ ምቹ የሆነ አካባቢ አስፋልት ዳር ላይ መንገድ ዳር ላይ የሚገኝ አርባ ስልሳ ኮንዶሚኒየም አያት አርባ ዘጠኝ አርባ ስልሳ ላይ ነው መሸጫ ዋጋ ሶስት ሚሊዮን አምስት መቶ ሺህ ብር ነው። ቀሬዳ አምስት መቶ ሺህ ቀሬዳ አለበት። አንደኛ ፎቅ ላይ ለመኖሪያ ምቹ የሆነ አካባቢ በዘመናዊ መንገድ የተሰራ። አመሰግናለሁ።